ኢትዮጵያ ለረጅም ዓመታት የግብርናው ዘርፍ ላይ ብቻ ያተኮረ የኢኮኖሚ ሞዴል ስትከተል መቆየቷ ኢኮኖሚው ላይ ቀላል የማይባል አሉታዊ ተጽዕኖ ፈጥሯል። አሁን ላይ ወደ ባለ ብዙ ዘርፍ ኢኮኖሚ መግባቷም አዎንታዊ ለውጦችን ማምጣት ጀምሯል። በኢኮኖሚው ላይ የግሉ ዘርፍ ተሳትፎ ትኩረት ተነፍጎት መቆየቱም በአገሪቱ ኢኮኖሚያዊ እድገት ላይ ሌላው ችግር ሆኖ መቆየቱ ይገለጻል። ባለፉት ጊዜያት ኢትዮጵያ የመንግሥት መር ኢኮኖሚ ሞዴል መከተሏም ዋጋ እንዳስከፈላት ጠቅላይ ሚኒስትር ዐቢይ አሕመድ ይገልጻሉ። ለምሳሌ አብዮታዊ ዴሞክራሲ ተራማጅ የፖለቲካ ልሂቃንና የኢኮኖሚ ልሂቃንን በእኩ ላይ ናያዩ ተራማጅ የፖለቲካ ልሂቃን ለህዝብ አሳቢ ተቆርቋሪ ራሳቸውን እንደ ሻማ አቅልጠው ለህዝብ የሚተጉ ናቸው ይልና ሬንት ሲኪንግ ሲባል ፕራይቬት ሴክተር ነው ይላል ግን አይታችኋል እነዛ ተራማጅ አብዮታውያን ልሂቃን ዘራፊ ሆነው እነሱ ሀብታም ሆነው እንዴት የፕራይቬት ሴክተር እንዳቆረቆዙ አይተናል በተግባር ያ የተዛባ መልከታ እነዛን ተራማጅ የፖለቲካል ልሂቃን ንጹህ ብፁ አድርጎ የማሰብና የኢኮኖሚ ልሂቃን ደግሞ የሬንት ሲኪንግ ምንጭ ናቸው ብሎ ማሰብ ኢትዮጵያ ውስጥ ተሞክሮ አከሰረ። እናም በኢኮኖሚው ላይ የነበሩ እነዚህን መሰል ስብራቶች ለመጠገን የመደመር መንግስት የትብብር ሞዴልን መተግበር መጀመሩ ተጨባጭ ለውጦችን ማስመዝገብ መጀመሩንም ነው ጠቅላይ ሚኒስትሩ የገለጹት። ለዚህም በቱሪዝሙ ዘርፍ በተሰሩ ስራዎች የመጣውን ለውጥ እንደ ማሳያ አንስተዋል። ፓብሊክ ፕራይቬት ፓርትነርሽፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ ወንጪ ምናምን ላቸውን ሰርቷል። ምንም አጋነኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻላቅም። ለምሳሌ ይሄን የማያምን ሰው ጎርጎራ ብቻ ነው መሄድ ያለበት፣ ከዛ ይገባዋል። ግን የሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ፕራይቬትም አይደለም ፓብሊክም አይደለም። ትብብሩ ያዋጣል ማለት ነው። ወንጪ ባለፉት ሶስት ወራት ሶስት ወር ብቻ አስር ሺህ የሳውዲ ሰዎች ወንጪ ጎብኝተዋል። 10000 ሳውዲ ብቻ። ቦታ የለም፣ አልጋዋ ትንሽ ናት። ድንኳን እያሰሩ ማለት ነው። ቢበዛ አስቡት ምን እንደሚያመጣ ወንጪ 10 ሺህ ሳውዲ የሳበው የተሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ያዋጣል ማለት ነው ይሄ ትብብር። በኮሪደር ልማትና በአረንጓዴ አሻራ የተመዘገቡት ውጤቶችም እንዲሁ የትብብር ኢኮኖሚ ሞዴል ውጤቶች መሆናቸውንም አንስተዋል። በመንግስትና በሕዝብ ያለ ትብብር ለምሳሌ አረንጓዴ አሻራ ብዙ ጊዜ ብየዋል። 48 ቢሊዮን ዶላር ሕዝብና መንግስት ባይተባበሩ ይቻል ነበር። ፕራይቬት ሴክተር ያደርገዋል ይሄን መንግስት ብቻውን ያደርገዋል፣ አንችልም። መንግስትና ህዝብ ለጋራ ዓላማ አብረው ሲቆሙ አሳኩት። ኮሪደር ዴቨሎፕመንት አዲስ አበባ ኮሪደር ዴቨሎፕመንት ከጀመሩ በኋላ በጆይንት ቬንቸር በአዲስ አበባ እና በፕራይቬት ሴክተር ልማት ጀምረዋል። ምን ያደረገ መሬቱን ያለውን ሀብት ይዞ ባለ ሀብት አምጥቶ ሰባ ሰላሳ አርባ ስልሳ እያለ ዛሬ ግን አዲስ አበባ ውስጥ የሚሰሩ ሞሎች፣ ሆቴሎች፣ ሬስቶራንቶች ማንኛውም ነገር ቢያንስ ሰላሳ ፐርሰንት ሼር አዲስ አበባ አለ። በአንድ በኩል ስራ እየፈጠረ ነው። በሌላ በኩል ከነዚህ የሚገኘውን ገቢ አስቡት። ከነዚህ በሚገኝ ገቢ ነገ መልሶ በርካታ ልማት ሊያመጣ ይችላል። በምን ሰራሄ? በመንግስትና በግል በመንግስትና በህዝብ ትብብር ነው። በኢንዱስትሪው ዘርፍ ላይም ለግሉ ዘርፍ ምቹ ሁኔታን በመፍጠርና የትብብር ሞዴልን እውን በማድረግ ይበልጥ ውጤታማ ማድረግ ይገባል ተብሏል። መንግስት ስንባል የተካነው ከልካይነት ነው። ከልካይነትን ቀንሰን አስቻይነትን እናብዛ። ፕራይቬት ሴክተሩ እንዲሰራ የሚያስችል አውድ እንፍጠርለት፣ እንደግፈው። ካልደገፍ ኢንዱስትሪ አያንሰራራም። ካላንሰራራም ብልጽግና አይመጣም እና ከከልካይ ወደ አስቻይ እንሸጋገር። ከመንግስት መር የኢንዱስትሪ ጉዞ ሚዛናዊ ትብብር እናረጋግጥ። መንግስት ሚናውን ፕራይቬቱ ሚናውን ይጫወትና በጋራ ፈጠራን አሳልጠን እድገት እናምጣ። የመደመር መንግስት በሁሉም ዘርፎች ከግሉ ዘርፍ ጋር በትብብር ከመስራት ባሻገር ለግሉ ዘርፍ ተዋናዮች ምቹ ሁኔታዎችን በመፍጠር ብልጽግናን እውን ለማድረግ በትኩረት እንደሚሰራም ተገልጿል።